ሰበር ዜና በአርቲስት ቶኪቸው የተነሳው የሲዳማ አመራሮችን ተቋሙ እየተባባሰ መጥተው አሁንም የምናይበት ቦታ መድረሱ በጣም ደስ የሚያሰኝ ጉዳይ ሆኖ ተገኝቷል። በባለፈው ቪዲዮ እንዳጋሯቸው የክልሉ ርዕሰ መስተዳደር የሆነው አቶ ዳስታሌ ደግሞ ከሀገር እንዳይወጣም ታገደ። ብዙዎችም እየተገመገሙ የሚገኙበት ጉዳይ እንደሆነ ለሁሉም የምታይ ሀቅ ሆኖ ቁልጭ ብሎ ሰመጣ ሰዓት ብዙዎቻችን ያስደሰተ ጉዳይ ሆኗል። ታዲያ ትግሉ አንድ አካል የሆነችው ኢትዮጵያ በቀለች ከሀያ ቀን ቆይታ በኋላ ፍርድ ቤት ቀረበች። የፈጠራ ሰባት አይነት ክስ የሽብርን ጨምሮ የከሰሷት ቢሆንም በጎን ደሞ ሄዶ አመራሮችን ይቅርታ በመጠየቅ ነፃ መውጣት ይቻለች የተባለች ኢትዮጵያ በቀለች የጀመርኩት ትግል የጫወታ አይደለም። ምንም ያጠፋሁት ነገር የለም፣ የምጠይቃችሁም ይቅርታ አይኖርም በማለት በቆራጥነት መልሷን ሰጥታለች። ኢትዮጵያ በቀለች በ24 ሰዓት ፍርድ ቤት የመቅረብ መብቷን ተነፍጋ በሀያ ቀን ውስጥ ለመጀመሪያ ጊዜ ፍርድ ቤት የቀረበች ሲሆን ይሄም አመራሩንም ሆነ የክልሉን ፍርድ ቤት የሚያስጠይቅ ጉዳይ እንደሆነ ያቅ ነው። ከዚህ ጋርም ተያይዞ አሁን መግቢያ እያጡ ያለው የክልሉ አመራር በሙስና እየተገመገሙና እየተፈተሹ የሚሄዱበት አተው በየቦታ ጥል ጡል ስለሚታዩ የመንግስት አመራር የሆኑ ሰዎች የሚሆኑት ነገር ባጡ ጊዜ ኢትዮጵያ በቀለች ጋ ቀርቦ ልክ አርቲስት ቶክቻውን የስዳማ ሽማግሌዎችንና ሰዎችን አንዴ ብቻ አንተ ይቅርታ ብትጠይቃቸው ሰዎችን እንለቅላቸዋለን ብሎ እንዳሉት አንቺ ይቅርታ ከጠየቅሽ እንለቅሻለን በማለት ሀማ ይመስል ምክንያት ቢያቀርቡላትም የጀመረችውን ትግል ፍሬያማ እንዲሆን የምትፈልግ አርቲስት ኢትዮጵያ በቀለች አፈረኝ በማለት ተመልሳ ወደ ማረፊያ ቤት ተወስዳለች። ውድ አድማጮች እነዚህ ሰዎች መግቢያ እያጡ ሲመጡ የሚያደርጉት ነገር እየጠፋቸው ያለ ይመስላል። ብዙዎቹ መጨረሻ እጣ ፈንታቸው ከጸጌት ጋር ማረሚያ ሊሆን እንደሚችል የገመቱ አይመስልም። አሁን እንኳን ሁሉም ነገር ቀርተው በመጨረሻም ቢሆን መልካም ስራ ሰርተናል ለማለት ኢትዮጵያ በቀለችን ነጻ ቢያወጣት ምንም ነገር አልነበርም። አሁንም ለስማቸው መቆርቆሩ አይቀርም። ለነገሩ ለስማቸው ሳይሆን ለምን አሰራት ለምን ለቀቃት መባሉን የፈራ ይመስላል። የክሉ ሰላምና ጸጥታ ኃላፊ አቶ አለማዮ ጢማቴዎስ። ከዚህ ሁሉ እስር በኋላ ፍርድ ቤት የቀረበችው ኢትዮጵያ በቀለች ምንም አይነት ምስክርም ሆነ ማስረጃ ሳይገኝባት አሁንም ለቀጣይ ቀጠሮ ተሰጥቶ ወደ ማረፊያ ቤት የተመለሰች ቢሆንም ግን እነሱ በስር ሄደው ይቅርታ በመጠየቅ ነጻ ውጭ የሚሏት ጥያቄ ለራሳቸው የሚያመቻቿት አንድ ነገር እንዳለች ያስታውቃል። ከዚህ ጋር ያያዤ አርቲስት ቶኪቸውን ወይንም ዮሐንስ በቀለን አነገልለው ወዳሉ አርቲስት ዮሐንስ በቀለ አንተ የጀመርከው ትግል የህዝብ መሆኑን እያየ ይመስላል። ብዙዎቻቸው እግራቸው ላይ ገመድ ተጥሏል፣ እጃቸው ላይም ካቴና እየቀረበ ነው። መሄጃ ያጡ ይመስልናል። ታዲያ አንተ አሁን በዚህ ሰዓት ዝም የምትልበት ሰዓት ሳይሆን የትግል ጩኸትን የምታባብስበት ጊዜ ይመጣል። አንተ ለፌዴራል መንግስት ያቀረብከው ጥያቄ ይው ፍሬ አግኝቷል። አርቲስት ምን ያህል ጉልበት እንዳለውና ህዝብ ሀብቱ እንደሆነ አንተንም የሲዳማንም ህዝብ እያሳየ ይመስላል። አሁን አቶ ደስታሌ ደግሞ የሚገባበት ቦታ ጠፍቷል። የአብይ አህመድን መደመር የሚል መጽሐፍ የተጻፈው በስጦታ ማልክ ተሰጥቶ ሌላ ክልሎች የተለያየ ጥቅም ላይ ሲያውሉት እነሱ ግን ለግል ጥቅማቸው አውሏል። በሀገር አሜሪካም ሶስት መቶ ሚሊዮን የሚያክል ብር አውጥቶ ቤት ገንብቶ መኖሪያውን እያዘጋጀ ነበር። አቶ ደስታሌ ደግሞ ቤቱንም በአይኑ ሳያ የሚቀር ይመስላል። ታዲያ እነዚህ ሁሉ የሙስና ጥንስ ሲሆኑ ስና መጀመሪያዎቹን አማምሮቹ በዚህ መንገዱ እየተጨነቁ ባለ ሰዓት የምን ዝምታ ነው? ህዝቤ ሆብሮ መነሳት አለበት። ለቀጣይ የሚሾመውንም የሚመራውንም መሪ ማወቅ አለበት። ምንም ከነሱ ንክኪ ነጻ የሆነ እነሱ የማይዩት የማይወክሉት በእነሱ በኩል እጩ ያልሆነ ሰው ፓርቲውን ይዞ እንዲመራ ማድረግ የእናንተ ኃላፊነት ይመስለኛል። የአርቲስት ቶኪቻውን ጥሪ ተከትሎ በመላው ዓለም የሚገኙ የስዳማና የሐዋሳ ልጆች ትግሉን በመቀላቀል በያሉበት ቦታ ላደረጉት ተቋሙ ሰልፍ ምላሽ ያገኘ ይመስላል። ማንም የሚመራው በመንግሥት ቢሆንም የሚመራው አካል ግን የሚመረጠው በህዝብ ነው መመራት የተመሪው ወይንም የህዝብ ኃላፍነት ሲሆን መምራት ደግሞ የመሪው አላፍነት ነው። የሚመራ ሰው በአግባቡ ካልመራ የሚመራውን ህዝብ አያገኝም። ስለዚህ ለራሳቸው ስሉ ብዙ ነገር የዘነጉ የስዳማ ክልል አመራሮች መጨረሻቸውን እንዲያዩ ስላደረጋችሁ እናመሰግናለን። በሙስና የተጨማለቀች የስዳማ ክልልና ሐዋሳ ከተማ እንደ ግመል ሽንት ወደ ታች ቁልቁል እየወረደች የመጠች ሐዋሳ ድምቀቷ ፈዞና ደብዝዞ ደብዛ እየጠፋ ያለ እንደ ተራ ከተማ ልትታይ ከጫፍ የደረሰችን ሐዋሳ ስለደረሳችሁልን እናመሰግናለን። የተወደዳችሁ በመላው ዓለም የምትገኙ ሲዳማና የሐዋሳ ልጆች ትግላችሁ በዚሁ የሚቀጥል ከሆነ መልካም አመራርን አግኝተን ሐዋሳ ከተማችሁ እንደምታውቋት ፈክታና ደምቃ የብዙዎች መናሪያና መገኛ የምትሆንበት ጊዜ እየደረሰ ይመስላል። ግን የእናንተ ትግል አሁንም መቀጠል ያለበት ይመስላል። አሁን የክልሉ አመራሮች ግምገማ ላይ ይገኛሉ። ቀጣይ ምን እንደሚሆን አናውቅም። የቀጣዩን እየተከታተልኩ የማቀርብላችሁ ይሆናል። የተወደዳችሁ በመላው ዓለም ዙሪያ የምትገኙ የስዳማና የሐዋሳ እንዲሁም የሐዋሳ ወዳጅ የሆናችሁ ኢትዮጵያውያን ይህንን ቪዲዮ ላይክ፣ ኮሜንት እንዲሁም ሼር በማድረግ ለቤቱ አዲስ የሆናችሁን ቤቱን ሰብስክራይብ እያደረጋችሁ አብራችሁን ሁኑ እያልኩኝ እማበቃ ይሆናል። እናመሰግናለን። ይህ ጃሾ ሚዲያ ነው።